አምነታችንን እናስበው፣ አምነታችንን እናስበው። በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። ዘሞተሰ አይረፈ ባህቱ ግበርሎቱ ተዝካሮ፣ የሞተ ሰው አረፈ፣ መታሰቢያውን ግን አድርግለት ለናል ቅዱስ መጽሐፍ። ተወደዳችሁ የተዋሕዶ ልጆች ሁላችሁ ወንድማችን ረዳት ፕሮፌሰር አብነት አስራት በዚህ ዓለም እረፍት የሚባል እፎይታ የሚባል ያልነበረው ሌሊትም ቀንም ስራ ላይ ጥናት ላይ ትምህርት ላይ መማር ላይ ማስተማር ላይ ለተቋም አገልግሎት ሩጫ ላይ ብቻ የነበረ ወንድማችን መሆናቸውን ለማሳሰብ እንወዳለን። በዚህ ዓለም ረፍት አልነበራቸውም ስንላችሁ ግን ሀብቴ፣ ንብረቴ፣ ቤቴ፣ ልጆቼ፣ ቤተሰቦቼ፣ እናቴ፣ ርስቴ፣ ጉልቴ በሚል አስተሳሰብ አይደለም። ከዚህ ዓለም ከብርባይ ልቡና በመውጣት ለተቋም አገልግሎት፣ ለእውቀት፣ ለመንፈሳዊ ሕይወት በትጋሃ ሌሊት የነበሩ ወንድም መሆናቸውን ለማሳሰብ ያህል ነው። ከዚህም አንጻር ይማራሉ፣ ያስተምራሉ ያሰለጥናሉ የስብከት ወንጌል ክፍል ኃላፊ የሆነው ደግሞ አዲስ አበባ ሀገር ስብከት ሌላ የኃላፊነት ስራ ይሰራሉ። በዚህ ውስጥ ሀብቴ ቤቴ የሚሉበት ጊዜ ስላልነበራቸው እንደዚህ ዓለም ሰው ሚስት አግብተዋል፣ ዘር ተክተዋል፣ ሕፃናት ልጆች አሏቸው ለመብላት ያላነሱ ለመስራት ያልደረሱ ህፃናት ልጆች ናቸው። እነዚህን ልጆች የማሳድግበት ቤት ልስራላቸው፣ ጥሪት የሚሆን ሀብት ላካብትላቸው እሚል አስተሳሰብ አልነበራቸውም። ለዚህ የሚሆን ጊዜም አልነበራቸውም። ወንድማችን ተቋማዊ አስተሳሰብ የነበራቸው የቤተ ክርስቲያን የሃይማኖት ፍቅር የነበራቸው በጽና ሃይማኖት በምግባረ ቅንነት ያገለግሉ የነበሩ ወንድማችን ስለሆኑ የቤተ ክርስቲያን ጉድለት፣ አሁን ያለው የምግባር ጥመት፣ የሚታዩ ጥቃቅን ነገሮች ለምን ተፈጠሩ? ለምን እንዲህ ይሆናል? ለምን እንዲህ ሆነ? በእኛ ዘመን ደጋጋ አባቶች የሰጡን ቤተ ክርስቲያን ለምን እዚህ ደረሰችብን? በሚል ያንን ለማቃናት በየቦታው ስልጠና ለመስጠት ያወቁትን ለማሳወቅ ይጥሩ ይግሩ የነበሩ ወንድማችን ስለሆኑ በተነሳንበት መጽሐፍ ቅዱሳዊ ቃል መሰረትነት መታሰቢያውን አድርግለት። ሰው ዝም ብሎ የሚወድቅ ነገር አይደለም። ያውም ክርስቲያን፣ ያውም ክርስቲያን፣ ያውም የክርስቲያን አባት ካህን፣ በጥባት የሚያገለግል ካህን ቅን አገልጋይ የነበረ ካህን ዝም ብሎ ምንረሰው አይደለም። ብዙ አሻራዎች አሉት። በዚያው ላይ ወልደው ያሳደጉ ጧሪ የሌላቸው ልጄ ደረሰ ነገ ዶክተር ሆኖ ይጦረኛል የሚሉት ልጃቸውን ያጡ አቅመ ደካ ማናት አሏቸው። ተምረው ለወግ የሚደርሱ ልጆች አሏቸው። እና እነዚያን ልጆች ማደሪያ መስጠት፣ እነዚያን ልጆች እንዲማሩ አድርጎ ማብቃት አሻራ ነው። እሱ መታሰቢያ ነው። እሱ ትልቁ መታሰቢያችን ልጆቻቸውን መርዳት ነው። ልጆቻቸውን በቦታቸው መተከት ነው፣ መተካት ነው። እሳቸውን አክለው እሳቸውም መስለው እናት ቅድስት ቤተክርስቲያንን ሲያገለግሉ ማየት፣ እሳቸውን መስለው ማግኘት በጎ ምኞታችን ስለሆነ ነገ በሚቀጥለው ቅዳሜ በ24 በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በትልቁ አዳራሽ በምናደርገው የመታሰቢያ ጸሎት እንድትገኙ አብረን እንድንጸልይ እንድትጸልዩ እንድንማር እንድትማሩ እንድንዘምር እንድትዘምሩ መታሰቢያቸውን እንድናደርግ ለማሳሰብ እንወዳለን። የካህኑ በረከት የአባታችን የአባታችሁ በረከት ይድረሰን ይድረሳችሁ የቤተ ክርስቲያን አምላክ ሁላችንንም ያስበን በረድኤት ያስባችሁ። እስካሁን ለምታደርጉትም ነገር አስተባባሪ ኮሚቴው በብፁዕነታቸው የተሰየመው በብፁዕ አቡነ ሕርያቆስ ይህን አስተባብሮ ሥርዓተ ቀብር እንዲያስፈጽም ሐውልት እንዲያሰራ፣ ልጆቻቸውን በአግባቡ ማጽናናት፣ መርዳት፣ ማገዝ እንዲችል የተሰየመው ኮሚቴ ላደረጋችሁት አስተዋጽኦ ሁሉ ከልብ ከልብ በቅድስት እናት ቤተ ክርስቲያን ስም እናመሰግናለን። በረከታቸው ይድረሳችሁ። እግዚአብሔር ይስጥልን። በእለቱ ደግሞ በሰላም ያገናኝ። የተወደዳችሁ የእግዚአብሔር ልጆች በመላው ዓለም ሀዘናችን ሀዘናችሁ የነበረ ትካዚያችንና ጭንቀታችን ጭንቀታችሁ ትካዚያችሁ የነበረ በመጀመሪያ እግዚአብሔር ያጽናን እግዚአብሔር ያጽናችሁ ከማለት ጀምርና በቅዱስ ያዕቆብ ምዕራፍ አራት ቁጥር ዘጠኝ ላይ ተጨነቁ፣ አልቅሱ፣ ነገር ግን የለቅሷችሁ ጊዜና የሀዘናችሁ ጊዜ ይብቃ፣ ወደ ደስታ ይለወጥ የሚል ቃል አለና ከዚያ በመነሳት በማዘን ወንድማችንን ሳይሆን የምንደግፈው በጸሎት በምስጋና ወንድማችንን የምናስበው በመጀመሪያ በዚህ ባለበት በተሰጣቸው ዘመን ጊዜያቸውን ሙሉ ለወንጌል በመስጠት በተለይም ይሄ የሰባካያን ወንጌል ህብረት ከተደራጀበት ጊዜ ከመሰረቱ ጀምሮ መስራችና ትልቁን ድርሻ ይዘው የነበሩ ወንድማችን ስለ ወንጌል እና ስለ ቤተ ክርስቲያን ብቻ ይደክሙ የነበሩ ወንድማችን በመሆናቸው ቤተ ክርስቲያን በእውነት በዚህ መልኩ ታስባቸዋለች፣ ታከብራቸዋለች። ምክንያቱም ለቅኖች ምስጋና ይገባል ይላል መጽሐፍ። በጣም ቅን ወንድማችን ስለነበሩ ለቤተ ክርስቲያን እንደተነገረው ጊዜያቸውን፣ ህይወታቸውን በሙሉ የሰጡ በመሆናቸው ቤተክርስቲያን ቢያንስ እንኳን በጸሎት አስባቸው ልጆቻቸውን መደገፍ ካለብን ደግፈን፣ ቤተሰባቸውን መደገፍ ካለብን ደግፈን በሚያስፈልጉት አሁን ለቅሶ ሳይሆን የሚጠቅመው በህይወት የቆሙትን ህፃናት መደገፍ፣ ያሉትን ቤተሰቦች መደገፍ፣ የሚገባቸውን መርዳት የእኛ ትልቁ ዓላማ ይሄ ነው። ስለዚህ በዚህ ሰዓት በመላው ዓለም በእውነት በሀዘናችን ጊዜ ሀዘንተኞቹ ናችሁ። በሶሻል ሚዲያ በልዩ ልዩ ጉዳይ መግለጫችን ተቀብላችሁ የሀዘን መግለጫችን ደርሷችሁ ሀዘንተኞቹ ናችሁ እንደነበረ እናውቃለን። እና ውድ የቤተክርስቲያናችን ልጆች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በውጭም በውስጥም በሩቅም በቅርብም ያላችሁ ለሌላውም ጊዜ ትምህርት እንዲሆን አገልጋዮች፣ መምህራን፣ ወንጌላውያን ሲደክሙ ኑረው ዓለም በዚህ መልኩ ስታሸንፋቸውና ሲቀሩ ድንገት ከመንገድ ወገኖቻቸው መታሰብ ስላለባቸው ትምህርት እንዲሆን ሌሎችም ወንድሞች መምህራን በአጠቃላይ እንዲህ አይነት ድካም ሲገጥማቸው ቀጣይ የሚሆን አርአያነት ያለው አሰራር ነው። አሁን በእውነት በብፁዕነታቸው የተቋቋመው ኮሚቴ ክቡር መላከ ፀሐይ አባሄል መለኮት የዚህ የአብይ ኮሚቴው ሰብሳቢ ናቸው። በመጀመሪያ እንደገለጡልን በዚህ መልኩ ክብር ሰታ ቤተ ክርስቲያን እያሰበችው ያለ የቤተክርስቲያኗ ውድ ልጅ ነው። አንድ ላይብረሪ እንደተቃጠለብን ነው እኛ የሚሰማን። አዎ፣ ምክንያቱም ብዙ ጥረት ያደርግ የነበረው የኖረው ለቤተክርስቲያን ነው። ስለዚህ ለቤተክርስቲያኗ የኖረውን አንድ ወንድም ማሰብ ራሷን ቤተክርስቲያንን ማሰብ እንደሆነ የምትከታተሉ በሙሉ ይህንን አእምሯችሁ ላይ በሕይወታችሁ ባለው በጉዟችሁ ላይ እንድታደርጉት እንድታስቡት ለማሳሰብ ነው። ስለዚህ የሚቀጥሉት ቀናት ብዙዎች በየአብያተ ክርስቲያናቱ አብይ ኮሚቴው በብዙ አብያተ ክርስቲያናት በዕለተ ሰንበት በወርሃዊ በዓላት በመገኘት የሚገባውን ነገር ወንድማችን ለመደገፍ ከፍተኛ ድጋፍ የሰጣችሁንን በሙሉ ከልብ የመነጨ ምስጋና ነው የምናመሰግናችሁ። ምክንያቱም ነገ ለእያንዳንዳችን ስለሚሆን። ስለዚህ ነገ በመስከረም 24 2018 ከቀኑ 8 ሰዓት ጀምሮ ከሰባት ተኩል ጀምሮ በቅድስት ሥላሴ ዩኒቨርሲቲ አዳራሽ በመገኘት ተገኝተን ወንድማችን በጸሎት እንድናስበው፣ የጎደለ ነገር ካለ አብረን ሞልተን ቤተሰቡ እንድናበረታ አደራ እንላችኋለን። ቸሩ አምላክ ከሁላችን ጋር ይሁን። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ተዘከሩ መኳንንቲክም ዘነገሩክም ቃል እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ ብሎ ሐዋርያው ቅዱስ ጳውሎስ እንደነገረን ያው ከዚህ በፊት ክቡር አባታችን መላከ ፀሐይ ለመለኮትና የህብረታችን ዋና ሰብሳቢ ክቡር በኩረት ጓን ፈንታ ገላው ዶክተር በሰጡት መግለጫ ላይ ተጨማሪ ማብራሪያ የሚያስፈልገው ነገር ቢኖር ምንድን ነው፣ አብነት አስራትን እንግዲህ ያወቅ ነው ብዙዎቻችን፣ በተለይ አብዛኛው የኦርቶዶክስ ተዋሕዶ እምነት ተከታይ በመላው ዓለም የሚገኘው ያወቃቸው ከሞታቸው በኋላ ነው። አንዳንድ ክርስቲያን ወይም አንዳንድ መምህራን በሕይወታቸው ዘመን በስራቸው ይታወቃሉ። በሚሰሯቸው መልካም ስራዎች፣ በአገልግሎታቸው፣ በስብከታቸው ይታወቃሉ። አንዳንድ ሰዎች በሕይወት ዘመናቸው ይታወቃሉ። አንዳንድ ሰዎች ደግሞ ያው በሞታቸው ቀን ይታወቃሉ። ቅዱሳን በሞታቸው ቀን የሚታወቀው አሉ፣ በሕይወት ዘመናቸው እያሉ በሕይወት ዘመን እያሉ የሚታወቀው አሉ። ያው የሚታወቁበት መንገድ የተለያየ ስለሆነ አብነት አስራትን በስራው ወይም ደግሞ በአደባባይ እንደ ሌሎቹ ወንጌላውያን እንደ ሌሎቹ መምህራን እንደ ሌሎቹ ቤተክርስቲያን ልጆች በየቲክቶኩ በየፌስቡኩ በየዩቲዩቡ ላናቀው እንችላለን እና እንመለከተው እንችላለን። ነገር ግን ይህም ከትሕትና አንጻር ነው። ይህንን የሚያደርግ የነበረው ወንድማችን ገና ብዙ ማወቅ አለብኝ ብዙ መስራት አለብኝ ብዙ ፍሬ ማፍራት አለብኝ ከሚል ተደብቆ ቤተክርስቲያናችንን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተግባራዊ ሥነ መለኮት በርካታ ደቀ መዛሙርትን በማውጣት በሀገረ ስብከት ደረጃ መሪ በመሆን በአጥቢያ ደረጃ የቤተክርስቲያን አስተዳዳሪ በመሆን በተለያዩ መንግስት ተቋማት ውስጥ ወይም ዩኒቨርሲቲዎች ውስጥ ገብቶ ምርምሮችን በመስራት የምናውቀው ወይም ደግሞ ለቤተክርስቲያናችን ጠቃሚ ነው ብለን የምናስበው ነው እነዚህ በርካታ ስራዎች በእሱ አማካኝነት ቤተክርስቲያናችንን የምትጠቀምበት እኛ የምንጠቀምበት በርካታ ስራዎችን ሰርቷል ስለዚህ ይህን በማስመልከት ስራዎቹ ምን ነበሩ ምን ሰርቶ አለፈ እንዴት እንዘክረው እንዴት እናስበው የሚል መራ ግብር ነው። የመስከረም 24 2018 ዓም ከቀኑ ሰባት ሰዓት ተኩል ጀምሮ የሚደረገው መራ ግብር አብነስ ስርዓት ምን ሰርቶ አለፈ፣ ምን አደረገ፣ ለቤተ ክርስቲያን ምን ጥቅም ነበረው፣ ምን አይነት እውቀት ነበረው፣ ምን አይነት ሰው ነበረ የሚለው ከሱም ደግሞ ተነስተው በርካታ ደቀ መዛሙርት አሉ፣ በርካታ መምህራን አሉ እና የእሱን አርያፍ ነው ተከትለው የሃይማኖታቸውን ፍሬ የወንድማችን የሃይማኖቱን ፍሬ እያዩና እየተመለከቱ በእምነትም በምግባርም እንዲመስሉት የሚችሉ ወጣቶችን ለማፍራት የሚያስችል መርሃ ግብር አዘጋጅተናል ማለት ነው። ስለዚህ ለዚህ መርሃ ግብር ሁሉም እንዲገኝ እናሳስባለን፣ በተሰጠው መግለጫ መሰረት። ሁለተኛው ግን በጣም እንዲታወቅ የምንፈልገው ነገር ምንድን ነው? ዓለም የራሷን ታዋቂ ሰው መንገድ ትሰይምለታለች፣ ሐውልት ታቆምለታለች፣ አደባባይ ትመሰርትለታለች፣ ሆስፒታል ትገነባለታለች። በተለያየ መንገድ በተለያየ ሚዲያዎች ስለዛ ሰው ሚዲያዎች ሁሉ እየቀረቡ ዘፈን ይዘፍኑለታል፣ አዝማሪ ይዘምርለታል፣ ብዙ ነገር ይታወቃል። እንዲህ አይነት የቤተክርስቲያን ልጆች እንዲዘምርላቸው አይደለም የሚሰሩት ስራ። በእርግጥ እንዲዘምርላቸው አይደለም የእኛ ቤተክርስቲያን አባቶች እንዲዘምርላቸው ሳይሆን የሚሰሩት ስማቸው በሰማይ እንዲጻፍላቸው ነው። በዚህ ምድር ላይ ደስታን እንዲያገኙ፣ ሰላም እንዲያገኙ፣ እንዲታወቁ፣ እንዲነገርላቸው አይደለም መስራት ያለባቸው ነገር ግን ደግሞ ከነሱ ፍሬ ከነሱ የሃይማኖት ፍሬ ከነሱ መልካም ምግባር ደግሞ እኛ መማር ስለሚገባን ዓለም ማወቅ አለበት። ስለዚህ ለነዚህ መምህር ደግሞ ቤተሰቦቻቸው ተበትነው ልጆቻቸው ገና ወተት ገና እየተጋቱ ያሉ ወተት እየጠቡ ያሉ የእናታቸው ወተት የናታቸው እንክብካቤ የሚያስፈልጋቸው ህፃናት፣ ለማልቀስ እንኳን አቅም የሌላቸው ህፃናት፣ በእጃችን ላይ ያሉ የእኛ የመላው ኦርቶዶክሳውያን እዳዎች ናቸው፣ የእኛ ሸክሞች ናቸው። መምህራችን ለቤተ ክርስቲያን ሲሉ ደክመው ወጥተው ወርደው ከዚህ ዓለም በድካም አርፈዋል። ቀጣይ ውስጥ ልጆቹ ምን መሆን አለባቸው? ስለዚህ እነዚህ ልጆች ደግሞ ልናስባቸው፣ ልንከባከባቸው፣ ልናሳድጋቸው ልናስተምራቸው ይገባል ማለት ነው። ዓለም የነገስታቱን ልጆች ወስደው መቃብራቸውን በቱሪዝም ታስጎበኛለች። የእኛ ደግሞ የቤተ ክርስቲያናችን ልጆች ደግሞ ልናሳድጋቸው፣ ልንከባከባቸው ስለሚገባ መስከረም 24 ቀን ልጆቹን እንዴት እናሳድግ እንዴት አድራ እንወጣ እንዴት አድራቸውን እንቀበል የእሳቸውን ኃላፊነትኛ እንወጣ የሚልም በዚሁ አጋጣሚ መርሐ ግብር የተያዘ መሆኑን እንድታውቁ እንፈልጋለን። መላ ኦርቶዶክሳውያን በየአውደ ምረቱ እየተገኘ የጠየቅናቸው ክርስቲያኖች በሙሉ የሚገባውን አስተዋጽኦ አድርጋችኋል። በመስከረም 24ቱ ደግሞ በጣም በርካታ ሰዎች እንደሚገኙ እምነት አለን። የመግቢያ ትኬቱን በርካታ ሰዎች ወስደዋል። ነገር ግን በዕለቱ ደግሞ የጠራናቸው እንግዶች አሉ። መላ ኦርቶዶክሳውያን በሙሉ ለዚህ በጎ ምግባር፣ በጎ ዓላማ፣ በጎ ድጋፍ እጃችሁን የምዘረጉ ቅል ልቦና ያላችሁ መልካም አስተሳሰብ ያላችሁ ክርስቲያኖች በሙሉ የቤተ ክርስቲያን ጉዳይ ነው ብላችሁ በየጫካው በየገደሉ በየተራራው በየገጠሩ እየዞራችሁ የምታገለግሉ በእነዚህ ሚዲያዎች አማካኝነት ይሄ ጥሪ የደረሳችሁ በሙሉ በዕለቱ ተገኝታችሁ እኛ ስለ ወንድማችን ምን እናድርግ ከበረከቱስ እንዴት እንካፈል ብላችሁ ይህንን ጥሪ ሰምታችሁ እንድትመጡ በእግዚአብሔር ስም ጥሪያችን እናቀርባለን። እግዚአብሔር አምላክ ከሁላችን ጋር ይሁን። የወንድማችን የተክለ ጻዲቅን ነፍስ በደጋጎቹ በቅዱሳን ንቀፍ ያሳረፈልን። ይህም በጣም አመሰግናለሁ። አባቶቼ በመላው ዓለም ላይ የሆናችሁ የወንድማችን የረዳት ፕሮፌሰር አብነት አስራት እልፈተ ሕይወት ከተሰማበት ሰዓት ጀምሮ በጣም በሐዘን የተጎዳችሁ መላው ኦርቶዶክሳውያን ኦርቶዶክሳውያት ቤተሰቦቻችን ለዚህ ቤተሰብ እየተደረገ ያለው ስራ አመርቄ በሆነ መልኩ እየተከናወነ ይገኛል። አሁን በቀጥታ ላይቭ የምትከታተሉና እንዲሁም ደግሞ ይሄ መርሃ ግብር ይሄ የሚተላለፈው መልእክት ኤዲት ተደርጎ በእያንዳንዳችሁ ጆሮና አይን የሚደርስበት ሰዓት በሚደርስበት ጊዜ ይሄን ቤተሰብ በዕለተ ቀኑ መስከረም 24 በሚደረገው የመታሰቢያ ቀን ላይ ፕሮግራሙ እንደተጠበቀ እናስኬደዋለን ተብሎ ይታመናል። ከዛ ባሻገር ግን ይሄን ቤተሰብ በምን አይነት መልኩ እንርዳ በማለት አጋጣሚውን ያላገኛችሁና ይህን አጋጣሚ ተጠቅማችሁ ቤተሰቡን ለመርዳት ያሰባችሁ ካላችሁ አካውንት ነንበሩን ብቻ ለመናገር ነው። እኔ አሁን ድል የወሰድኩት በረዳት ፕሮፌሰር አብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ በብፁዕ አባታችን በብፁዕ አቡነ ሀርያቆስ እንዲሁም ደግሞ በሀገረ ስብከቱ ትልቅ ትኩረት ሰጥቶ እየሰራበት ያለበት ስለሆነ በአባቶቻችን በዚህ በድጋፍ አሰባሳቢ ኮሚቴ በኩል የወጣ አካውንት ነንበር አለ። በኢትዮጵያ ንግድ ባንክ የተመዘገበ ነው። በቀጥታ ይሄን ቁጥር እንድትከታተሉ በፍቅር አሳስባችኋለሁ። የኢትዮጵያ ንግድ ባንክ የአብነት አስራት ቤተሰብ ለመደገፍ የተዘጋጀ የገቢ አሰባሳቢ ኮሚቴ አካውንት ነንበር ነው 171 84 63 843 የኢትዮጵያ ንግድ ባንክ አንድ የደግምላችኋለሁ። በአብነት አስራት ቤተሰብ ድጋፍ አሰባሳቢ ኮሚቴ የተዘጋጀ አካውንት ቁጥር ነው 171 84 63 843 የሚል ነው። እንዲሁም በተለያዩ የገቢ ማስገቢያዎች በቴሌ ብር አይነት መንገዶች ደግሞ የምታስገቡ ካላችሁ በዚህ ኮሚቴ ሰብሳቢ በሆኑት በክቡር መላከ ፀሐይ በኩል የተመዘገበት ላይ ደግሞ በቴሌብር ለማስገባት የምታስቡ ካላችሁ ቀጥታ ቴሌብር የሚያውቀው ያንን አካውንት የከፈተውን አካል ስለሆነ የዚህ የድጋፍ አሰባሳቢ ኮሚቴ ሰብሳቢ አባታችን ናቸው። በእሳቸው ስም ስለሚመጣላችሁ ቀጥታ አድራሻ የሚያደርገው የረዳት ፕሮፌሰር አብነት አስራት የቤተሰብ ድጋፍ ማሰባሰቢያ የተከፈተውን አካውንት ነው አድሬስ የሚያደርገውና አሁንም ነገ ከነጎዳ ለመርዳት የምታስቡ ይህን ታሳቢ ማድረግ እርዳታቸው እንድትለግሱ ነው። ልጆቹ በጣም የሚያሳዝኑ ናቸው። ብዙ ችግር አለ ቤት ውስጥ። እዚህ አደባባይ ላይ የማይነገሩ ችግሮች አሉ። ነገ ከነጎዳ ይህን አዋተን የራሳችን አስተዋጽኦ ካደረግን በኋላ ችግሩ ይቀርፋል ብለን እናምናለን። እግዚአብሔር አምላካችን የአባታችን በረከት እንዲያሳድርብን፣ ነፍሱን ከቅዱሳን ጎራ እንዲደምርልን ፈቃዱ ይሁንልን። አመሰግናለሁ። እግዚአብሔር ይስጥልን። ወደዳቸው ኦርቶዶክሳውያን አብነታችንን እናስበው፣ አብነታችንን እናስበው፣ አብነታችንን እናስበው። አብነታችንን ክህነት አብነታችንን እናስበው። አብነታችንን ስንል ባሪያ ክህነት በትጋህ ሌሊት ሰርቶ ባለመጥገብ እና በፍጹም ክህነት አብነታችን ስለሆነ ስምን መላክ ያወጣዋል እንዲሉ አበው ስሙ ከግብሩ ጋራ የተዋሃደለት በምንም ረገድ የሚዲያ ሰዎችም ኦርቶዶክሳውያንም የማታፍሩበት ንጹሕ ትጉህ በእውነተኛ እንደ ስሙ አብነት የሆነ ካህን አባት በመሆኑ ነው። አፋችንን ሞልተን የምንናገረው የዚህን ካህን ልጆች ሜዳ ላይ መተው አባት አልባ ጓለ ማውታዎች ማድረግ የቤተክርስቲያንን አደራ መብላት ነው። የኒህን ካህን የዚህን ካህን እናት ጧሪ ቀባሪ አልባ ሐዘንተኛ አድርጎ መተው ቤተ ክርስቲያን እናደራ መብላት ነው። አርባ ስድስት ዘመን የኖረ ካህን በአርባ ስድስት ዘመኑ እረፍት የሚባል ማያውቅ ቃለ እግዚአብሔር ከአንደበቱ ያልተለየ የሚያኮራ አንዳንድ ጊዜ እኔ በሆኑ እስክትሉ ድረስ የምትቀኑበት ካህን እንጂ የምናፍርበት ስላልሆነ ኦርቶዶክሳውያን ከታደላችሁ የቤተ ክርስቲያን መልእክት ነው። የአባቶቻችን መልእክት ነው። ከበረከቱ ተሳተፉ። እግዚአብሔር ያግዛችሁ። አብነታችሁን አስቡ። አብነታችንን እናስበው። ርስታችሁን